ቤተሰብ በብታዩት ፕሮግራማችን እስከ ዛሬ ድረስ የተለያየ ቦታ እየሄድን እኔና ጆሲ ብታዩት ስንላችሁ ቆይተናል። በዛሬው ብታዩት ፕሮግራማችን የት ነው ምንሄደው? ዛሬም ቤተሰብ እኔና ማሮ ወጣ ብለን የሆነች ቦታ እንሄዳለን ብታዩት እንላችኋለን። ኢትዮጵያ በ1946 ዓ ም የባህር ጠረፍ ጠባቂ አዋጅን ያጸደቀችበት ጊዜ ነበርና ከ1946 እስከ 1966 ዓ ም የኢትዮጵያ የባህር በር ተቋቁሞ በቀዳማዊ አፄ ኃይለሥላሴ መራ ነበር። ከ66 በኋላ ደግሞ ቤተሰቦቻችን እንደምታውቁት የደርግ መንግስት የባህር ኃይሉን እየመራ ቆይቷል። ቀድሞ የባህር ኃይል አባላት ቢፈርስም ግን እነሱ ጓደኝነታቸው፣ ወዳጅነታቸው፣ ፍቅራቸው መተባበራቸው አልደበዘዘም እድር መስርቶ 1984 ዓመተ ምሕረት ከዛ በኋላም ከእድርም አልፎ ክበብን ወደ ክበብ አሳድገውት የተለያዩ ነገሮችን የሚሰሩበት የሚጫወቱበት፣ ጥሩ ቀን የሚያሳልፉበት ክበብ አላቸው እዚህ አዋሪ አካባቢ። እኛም ዛሬ እዛ ክበብ እንሄድና እንዴት ነው ውሏቸው፣ ምን ምንስ ያደርጋሉ፣ መረዳዳታቸው፣ ጓደኝነታቸው ውስጥ እንዴት ነው የሚለውን እናሳያቸዋለን። ለቤት እናሳያቸዋለን እንዴ ያላችሁ አሁን በተለያየ ጊዜ ላይ ነበር ስሰር የነበሩ አይደለ አንድ ባች የሆናችሁ አላችሁ አንድ ባች አልሆናችሁ አላችሁ እና የባህር ኃይል ህይወት እንዴት ነበረ በባህር ኃይል ውስጥ ከየካቲት 11952 ዓ ም ጀምሮ አገልግሎት ለ31 ዓመት ሰጥቻለሁ ባህር ኃይል ያለው ፍቅር ከፍተኛ ነው። በጓደኝነት ሳይሆን የምንገ- የምንተያየው በወንድማማችነት ነው። የተቀጠርኩት በ1961 ዓ.ም ነው። ባህር ኃይል ሲባል እንደሌላው እንትን ውስጥ ሳይሆን ሁሉም አንድነት የሚኖር በመሆኑ ፍቅሩ አንድ ነው። በሚሊትሪ ዲስፕሊን የሰለጠን ስለሆነ ሲኒዮሮቻችንን እናከብራለን። ጁኒዮሮች ደግሞ ሲኒዮሮችን ያከብራሉ ከነሱ በላይ ያሉትን እንዲህ አይነት ግንኙነት ቢኖረንም ሶሻል ላይፉ ግን አንድ ቦታ ላይ ስለሚያኖረን አንድ ክበብ ውስጥም አንድ መኝታ አካባቢ ስለምንገናኝ ፍቅራችን ከአለቃና ምንዝር ሳይሆን በወንድማማችነት የተቆራኘ ነው። 1950ዎቹና 1960ዎቹን አግኝተናል። ከፍ ብሎ ደግሞ ሰባዎቹ ውስጥ ያላለ ዚ ውስጥ እኔ በ1971 ዓመተ ምሕረት የተቀጠሩ አጠቃላይ የባህር ኃይል ህይወት፣ ባህር ኃይል ማለት እንግዲህ አንድ ቤተሰብ ውስጥ ያለ ቤተሰብ ነው። አጠቃላይ አንድ መርከብ ላይ ያለን መርከበኞች ማለት ኢትዮጵያ ማለት ነው። ጠቅላላ የኢትዮጵያ ብሔር ብሔረሰቦች ተዋጽኦ ያለበት ሁላችን በአንድ ላይ አንድ ሆነን የኖርንበት ህይወት ነው። ይሄ ክበብ ረጅም ጊዜያትን ያስቆጠረ ክበብ ነው። እናንተ በጓደኝነት አብሮ በመስራት በጣም ረጅም ጊዜያትን ያስቆጠራችሁትና ብዙ ሰዎች አብረው ከሰሩ በኋላ ሲለያዩ በዛው ይጠፋፋሉ ወይም ሩቅ ይሆናል ግንኙነታቸው። እናንተ ግን እስካሁን ድረስ ዘልቋል እና ግንኙነታችሁ። ይህ ክበብ ለእናንተ ምን ማለት ነው? ይህን ክበብ ሳንረግጥ የምንውልበት ጊዜ የለም ሁለት ቀን ጋፕ ሳንመጣ ከቀረን በሶስተኛው አለዛም በአራተኛው ቀን የግድ ወደዚህ ክበብ እንመጣለን ጓደኞቻችን እናገኛለን እና ትልቅ መሰባሰቢያችንና መገናኛችን ክበብ ነው እና ትልቅ ቫሊዩ ነው የምሰጠው ለዚህ ክበብ ገና ከልጅነታቸው ቤተሰብነት አፍርተው በችግር ጊዜ በደህና ጊዜ ሰርግም ቢኖር አብረው ነው ለቅሶም ሲኖር አብረው አክብረው ነው ማህበራዊ ኖሯቸው በጣም ጥሩ ነው። ባህር ኃይል በሚኖሩበት ወቅት እንደ ሴት ልጅ ብዙ ከባድ ነገሮች አሉ አይደለም። እና ለርሶ ከባድ የነበረ በዛ ሰዓት ምንድን ነበረ? እንግዲህ የሰራዊት አባል ሁልጊዜ ሀገሩን ግዳጅ ይጠብቃል። የግዴታ ደግሞ ይሄ ማወቅ አለባት የቤተሰብ ኃላፊ እሱ ግዳጅ ቦታ ሲሆን የግዴታን የቤተሰብ ኃላፊ ሆኜ ልጆችን እያሳደግኩ የእሱን እዛ መኖር የኔ ትልቅ ኃላፊነት ነው ልጆች አሳድጋለሁ፣ አስተምራለሁ። እሱ ደግሞ ግዳጅ ይወጣል። ስለዚህ ምንም እንትን የለው፣ ምክንያቱም ለሀገሩ ነው የሚሰራ። በጣም ልጆች ሆናችሁ ነው አብዛኞቻቸው የሄዳችሁት ወደ ባህር ኃይል የተቀላቀላችሁትና ከስራ በኋላ እንዴት ነበር የምታደረጉት? በምድ የምትዝናኑት እንዴት አሳልፉ ነበር ጊዜያችሁ ከስራ በኋላ? መርከብ ላይ ቁጭ ብለን ካርታ እንደዚህ አዲስ አበባን ወሬ እያወራን መዝናናት ነው እና ወደ ምጽዋ ስንወጣ ደግሞ ከሌ ገንዘብ አለው ከሌ ገንዘብ የለውም አይባልም። እኔ አስር ብር ካለኝ የምጽዋ ህዝብ ባህር አይደለም ማሪናዮ ነው የሚለው። በጣም ፍቅር ነበረ። ማሪናዮ ነው የሚለው እና ምጽዋ ላይ በጣም ተወዳጆች ነበርና አስር ብር ይዘንወተን አራት አምስት ሆነን ተዝናንተን ነበረ የምንመለሰው አስር ብር አንድ ሰው ካለው በአስር ብር ተዝናንተን እንመለስ ነበርና የባህር ኃይሉ ፍቅር ወደ ህዝቡም ሞቶ ነበር እና በዛ በዛና ያዘለፍ ነው እና አሁን ይቆጨኛል፣ ግን አንድ ቀን አያለሁ እያምናለሁ። ምጽዋ በአስር ብር አራት አምስት ሆነን እንዝናና ነበር ከሥራ ሰዓት ውጪ። በእናንተስ ጊዜ በሀምሳዎቹ አታስጎምዥኝ። አሁን ቢራ አሁን የሚሸጠው ስንት እንደሆነ አላውቀውም ስለማልጠጣ አልጠይቅም። በወቅቱ በኛ ጊዜ አርባ አምስት ሳንቲም ነው። ህዝቡም ራሱ ኔቪውን ይወዳል በቀይ ባህር አውራጃ ስለነበረው ሕዝብ ለመናገር ቀደም ብዬ ስለነበርኩ እንድታውቁት ምፈልገው ስፖርት የሚባል ነገር አልነበረም አልነበረም። ባህር ሀይሉ ብቻ ነው ስፖርትን የሚያውቀው እና ይህ ሕዝብ በስፖርት ውስጥ መያዝ አለበት በሚል ነፍሳቸውን ይማር ክቡር ኮሞዶር ጣሰው ደስታ የቀይ ባህር አውራጃ እግር ኳስ ፌዴሬሽን መስርተን ከጊንዳ ጀምሮ እስከ ምጽዋ ድረስ እግር ኳስ ቡድን እንዲያቋቁመ አድርገን፣ እንዴት አይነት ፍቅር አይተን፣ የወንድምነት ፍቅር። ለመጥቀስ ያህል እንግዳ ቢመጣብህ፣ አንዳንድ ገንዘብ ያጠረህ እንደሆነ አምጥቶ ከኋላ ያቀብልሃል እንጂ ብድር አይደለም። ያንን የወሰደ ሰውዬ ደግሞ አይቶ ብዛቷን በጥሬ ብር አይሰጠውም። ባንክ አካውንትህን አንጣ ብሎ ባንክ አካውንቱን ወስዶ ባንክ አስገብቶ ነው እንጂ እጅ በእጅ አይመላለስም። አለርጂክ ነው። ቀደም የነበረው ክበብ በዚህ መልኩ ታድሶ እንደዚህ ውብ ሆኖ ስታዩት ምን ተሰማችሁ? ይህ ክበብ በጣም ነው የምናመሰግነው፣ የአራዳ ክፍለ ከተማን አመራሮች። ክበባችን ትንሽ ነበረች፣ የእኛን ጥያቄ በጥሞና አዳምጠው ሰምተው አመራሮቹ ድጋፍ አድርገውልን፣ አስተዋጽኦችንን አይተው ይህን ክበብ ሰርተው ሰጡ። አሁን ሁልጊዜ የምንገናኝበት እናንተ መታችሁ እንድታይ የሆነው አንዱ ዋናው ምክንያት ነው፣ ኢትዮጵያ የባህር በር ለማስመለስ እንቅስቃሴ ላይ ያለችው እና ይህን ስትሰሙ ምን ተሰማችሁ እናንተ ብዙ እንደለፋበት ሰው? አሁን ባለንበት ዘመን የአሰብ ወደብን የመጠየቅ ጉዳይና እየተገፋት እንደሆነ ይታየኛል። እና ወደቡ በሰላም ተመልሶ እኛም ወደ ወደባችን ወደ ባህራችን ሄደን ቀሪው እድሜያችንን ለማገልገል ታላቅ ፍቅር ነው ያለን፣ ስሜት ነው ያለን። ቢመለስ ሕይወታችን እንደገና እንደታደሰ ነው የምንቆጥረው። ዓይናችን ነው በዓይናችን የምናየው ነገር ሁሉ የወጣትነት እድሜያችንን ያገለገልንበት አካባቢ፣ ሀቀኛ መደባችን ወደባችን ስለሆነ ደስታው ከልክ ያለፈ ነው። ቢሆን የቀጠናው ሀገሮች ተጠቃሚዎች ናቸው። ኢትዮጵያ ረጅም ዓመት ኤክስፔሪንስ ያላት ነች በባህር። በአሁኑ ጊዜ ዜና ላይ እንደምትሰሙት የተለያዩ ነዳጅ ጫኝ መርከቦች ተቃጠሉ ይባላል። በየመን ቴሪቶሪ ገልፎ ፌደን፣ በባቤል መንደብ አካባቢ የሚፈጠሩት በሙሉ እኛ ስንቆጣጠረው የነበረው ነው እና የቀጠና ሀገሮች ኢትዮጵያ ወደ ባህሩ ብትመለስ ተጠቃሚ ነው። ማንም የሚጎዳ የለም። ትልቅ ጥቅም አለው። በስራ ላይ እየነበራችሁ ፈገግ የሚያሰኝ ገጠመኝ አላችሁ ያሳለፋችሁ? ስንተኛ ማታ ማታ አልጋችንን በደንብ አንጥፈን ነው ምቀን የምንወጣው እና ሁላችንም በአንድ ላይ ነው የምንተኛው። ሮል ኮል ይባላል። ልክ ነኝ ባልሳሳት፣ አንዳንዶቹ ያስታውሳሉ በደንብ ካሁኑ ትዝ ይላቸዋል። አሁን እና እንተኛለን ምን ይሆናል? ከመካከላችን አንዱ ዛሬ እኔ ከተማ እወጣለሁ ሶ ምን እናድርግ ነው እንግዲህ የሚባለው የሚደረገው፣ ኪትባግ የሚሉታለን ኪትባግ ማለት ኮተትህን የምታስቀምጥበት ማለት ልብሳችን፣ ምናምኖች እናስቀምጥበት ኪትባግ አለን። ያንን በደንብ አድርገን ጨርቅን ሞላን የምናደረግና የሰው ቅርጽ ሊይዝ በሚችል መልኩ አልጋ ላይ እናሰኛለን። በጣም ብልጥ ተረኛ መኮንን ከሆነ አዎ ቼክ ያደርጋል በደንብ የሆነ ዱላ ካለችው ወይም ያደርጋል፣ ሪያክሽን ከሌለ በቃለቀ አለቀ ነገሩ። እና አንድ ቀን እኛው እንደዚሁ ተኝተና ግን ጓደኞቻችን ሁለት ወጥተዋል። መጣ ተረኛ መኮንኑ ፍተሻ ለማድረግ። ሄደ ታች፣ ጨረሰ፣ ሰላም ነው። ላይ ወጣ፣ እኛ ፎቅ ነን። እዛ በኋላ አስፈተሸ። ጥግ ላይ ነው የተቀመጠችውና ፎከስ አረገ። አንድ ነች እኮ ጥግ ላይ ነው የተቀመጠው። ሲያየው ተነስ አለው እንደዚህ። ምንም ተነስታል ያው ኪትባጉ ተጋድሟል። ምን ነገር እንዳለን እዛ ውስጥ ያው ሳቅ ነው። ሚዛን ታፍ እንትን ማለት የለም መከናነብ ያለው አንዳንዱ ተረኛ መኮንን አያከናንብህም በደንብ ይታዩ ይላል፣ ተንኮል ሲፈልግ። አለበለዚያ ደግሞ እንደዚያ በኋላ በቃ ያው አስፈታሹ መከራውን አየህ አስወጣልኛለህ። ፖሊስ እንግዲህ ገምት። ሌሊት ተነሳን ሁላችን፣ አሯሩጦ ልብ አድርግ ልብሳችንን ለብሰን አንከባለው አንከባለው በቅጣት ቅጣት ቅጣት ነው። ቀጥተው ሁላችንንም ማለት ነው። ከዛ በኋላ ሻወር ወስደን ነው ድጋሚ የተኛ ነው ማለት ነው በዛ በሌሊት። እዚህ ውስጥ ግን አለቆቻችሁ ያላችሁ አሉ አይደል? ለምሳሌ የአንተ አለቃ እሳቸው እንደሆኑ ሰምተናል። ምን አይነት አለቃ ነበሩ ያኔ? እስኪ አሁን ንገረን። ያው አጠገባቸው አንደርስም፣ እነሱ ትንሽ ቦክሰኞች ስለሆኑ እንፈራቸዋለን። እኛ እግር ኳስ ተጫዋቾች ነን እና በዚህ እናከብራቸዋለን ያው በኢንቴክ በምናምን ሳይሆን አለቅነቱ ያው ቡጢኞች ስለሆኑ አለቀ ላለው እሱ ከሱ በኋላ ነው የተቀጠርኩት። ግን በነበረኝ የስፖርቱ አስተዋጽኦን በአክሴሌሬሽን ነው የቀደምኩት። ስንሄድ ማርያምን አቋርጠን ነው ወክማ ነው የምንሰራው። ክበባችን እዚህ ቅድስተ ማርያም ውስጥ ነበረ። ስንሄድ ሁልጊዜ ያው ተሳልመን ጸልየን ነው የምናልፈው። ከዛ አንድ ቀን ጸልየን ስንወጣ አበባው ተመልሶ የረሳሁት አለ ብሎ ሲመለስ ከኋላ ተከተል ነው። ከዛ ምን ይላል ብለን ጎንበሱ ላይ ስናዳምጠው ማርያም የረሳውት ነገር አለ ኮምቢኔሽንም ጨምር ይል ትዝታ እናደረገዋል። ና ያ ነው ፍቅራችሁ፣ መተሳሰባችሁ፣ አንድ እናታችሁ ነው። ይሄንንም ክበብ እድር አንስቶ እዚህ ያደረሰው አይደለ? እና ከዚህ በኋላ ምንድን ነው የምታስቡት? የት ለማድረስ ታስባላችሁ? ትልቅ አላማ ይዘን ነው የምንንቀሳቀሰው። የዓላማ ምንድን ነው? ቀይ ባህር ላይ የወደቁ አለቆቻችን አሉ ጓደኞቻችን አሉ። ማስታወሻ የሚሆን ለአዲሱ ትውልድ ታሪክ የሚዘክር አገሩ ባህር እንደነበረው የሚያስታውስ ወይም የሚናገር አንድ ትልቅ ህንፃ ጂ ፕላስ ፎር የሆነ ሙዚየም ለመገንባት እንፈልጋለን። ላይብረሪ አለው፣ ሙዚየም አለው፣ ማረፊያ ቦታዎች አሉት፣ ፓነል ዲስከሽን የሚደረግበት ነገር አለ። ቅርጹ የመርከብ ነው። ባህር ላይ ነው የሚቀመጠው። ስለዚህ ወጣቱ ትውልድ እየመጣ በሚያይበት ሰዓት ምንድን ነው ይሄ ሲል ይሄ መርከብ ቅርጽ ምንድን ነው ይሄ የቀድሞ ባህር ኃይል አባላት መዝናኛ ክበብና ሙዚየም ነው ሲባል ያንን ታሪክ ያሳያል። ወደዛ ነው ማደግ የምንፈልገው ማለት ነው። እዚህ ውስጥ ያሉ የባህር ኃይል አባላት ከመዋደዳቸው ከፍቅራቸው የተነሳ ብዙዎቹ ኑዛዜም ይናዘዛሉ። ሲባል ሰምተናል እና ስለ እሱ ትንሽ ነገር ይበል። ኑዛዜ እኔ ባለኝ የባህር ኃይል አባልነት ፍቅር፣ ድንገት ሰው ቋሚ አይደለም እኔ እንኳን እስከ መቶ ሰላሳ ቆያለሁ የሚል አቋማለኝ። እግዚአብሔርን በየጠዋቱ የምጠይቀው እሱን ነው ለታሪክ አስቀምጠኝ የሚል ምናልባት ያ ነገር ቀርቶ ወደ መጨረሻው ማለፊያው ላይ ቢሄድ አስክሬኔ። ከቤቴ ቀጥታ ባሕር ኃይል ክበብ መጥቶ ባሕር ኃይል አባላት በሙሉ የምንለያየበት ቀን መሆኑን አውቀው እርማቸውን አውጥተው ከዛ ወደ መጨረሻው ማረፊያዬ ወደ የካ ሚካኤል ቀብር ቦታ ለመሄድ እንድችል እንድታደርጉኝ ብዬ አስመስግቤ ያለው ቻናላችን ሰው ሲጎዳ ሰው ሲሞት ነፍስ ይማር ይባላል፣ ለቤተሰብ መጽናናትን ይስጥልን ተብሎ፣ ሁሉም እንደ ጨው የተበተነው ጠቅላላ በዓለም ደረጃ የባዕድ ሀገር የሚያገለግለው የቀድሞ የኢትዮጵያ ባሕር ኃይል አባላት ቻናሉ ላይ ይሳተፋሉ እና የኔን ዛዜ ነፍስ ይማር አትበሉኝ የሚል ግጥም እዚሁ ክበብ ውስጥ የጻፍኩት ነው። መታሰቢያቸውን ካላቀውም ሚዚየም፣ ካላቆምኩኝ ቀይ ባሕር ዳርቻ አሸዋማው ስፍራ ለወደቁት ወንድሞቻችን፣ እኔ ብጎዳ ነፍሲ ማር አትበሉኝ። ምንም አልሰራሁም፣ አንድ ነገር ሳልሰራ ነፍሲ ማር አትበሉኝ። አርፌ የትም ልውደቅ፣ ሁለት ሰው ይበቃል፣ እምቢኝ አታጅቡኝ የሚል ግጥም ነው የኔን ውዛዜ። ይሄ ነው። በጣም እናመሰግናለን፣ ደስ ብሎናል ስለመጣን ቤተሰቦቻችንም፣ እንዳያችሁት ከባህር ኃይል አባላት ጋር ሰብሰብ ብለው እዚህ አዋሪ አካባቢ የሚገኘው ክበብ ውስጥ ሁሌም እየተገናኙ ቆንጆ ጊዜ ያሳልፋሉ። ዛሬ ከእነሱ ጋር ነበረ ያለው ደስ ይላል። በጣም ያየነው ነገር እውነት ስሜታዊ የሚያደርግ ነው። ፍቅርን፣ ጓደኝነትን፣ ወዳጅነትን ምን ያህል ሕብረት እንዳላችሁ ነው ያየነው። እስከ መናዘዝ ደረጃ የደረሰ ፍቅር ነው እና ስለተገኘን በጣም ደስ ብሎናል። እድሜ ይስጥልን። እንደዚሁ ከቁጥር ሳያጎላችሁ አመት ከአመት ተሻገሩ እንላለን። እናመሰግናለን በጣም እንግዲህ ወደ እናመሰግናለን እ እናመሰግናለን።